በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ የዚያድ ቤተሰቦች የእናታችን ቅድስት ቤተ ክርስቲያን ልጆች ሁላችሁም በያላችሁ በጽንፈ ምድር እንደምናላችሁ፣ እንደምን ከረማችሁ? ዛሬ እንደ እግዚአብሔር መልካም ፈቃድ የተለመደውን የማርቆስን ወንጌል ምዕራፍ ሦስትን እናያለን። ምዕራፍ ሦስት ማርቆስ ወንጌል ምን ይላል፣ ስለምናገራል፣ በውስጡ ምን ምን አለው፣ ለእኛ ህይወት ምን ይጠቅማል የሚለውን በደንብ መረዳት እንችላለን። እንግዲህ ምዕራፍ ሦስትን ስንመለከተው እጁ ስለሰለለች ሰውዬ መጀመሪያ የሚጀምረው ስለዚያ ሰው ነው። ማለትም ድውይ እየታመመ እጁ የሰለለ መንቀሳቀስ የማይችል በእጁ ሰርቶ የማይበላ እጁ የማይንቀሳቀስለት እጁ የማይታዘዘው ሰው ማለት ነው። ወቦአ ካዕበ ምኵራበ ወሃሎ ህዬ ብእሲ ዘየብስ እዴሁ ወደ ምኵራብ ዳግመኛ በገባ ጊዜ እጁ የሰለለች አንድ ሰው ነበረ። ብሎንም የሚጀምረው ወይትዐቀብዎ ለእመ ይፈውሶ በሰንበት ከመ ያስተዋድይዎ። ጌታችን በሰንበት ዛሬ ይፈውሰው ከሆነ እንከሳለ ብሎ ይጠባበቁ ነበር። ጌታችን እየተጠባበቁ ነበረ። እንግዲህ ያው ተደጋጋሚ እንደምንለው ሰንበትን ምክንያት አድርገው ለጌታችን ያልተከሰሰበት ጊዜ የለም። ወይቤሎም ለውቱ ብእሲ ዘውስተ እደሁም ዘይውስት ደይሁ ተንስ ወቁ ማይከለም ጌታችንም ወይቤሎ ለውቱ ብእሲ ዘ ውስጥ እደው ይሁም እጁ የሰለለች ወይም የደረቀቻችን ሰው ጌታችን እንዲህ አለው፣ ተነስ ወቁም አይከለ፣ በህዝቡ መካከል ተነስና ቁም ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰውየውን ማዘዙን ነው። ያው እንግዲህ በቃል ነው፣ ጌታችን ኢየሱስ ክርስቶስ ሁሉም ማድረግ ይችላል በቃሉ መዳሰስም አይጠበቅበትም፣ መሸከምም አይጠበቅበትም። ሁሉም በቃሉ ማድረግ የሚችል አምላክ ስለሆነ በቃሉ ተነስና በህ መካከል ቁም ብሎ አዘዘው ወይ ቤሎም ይከውንኑ በሰንበት ገቢረ ገቢረ ሰናይ አው ገቢረ ከይ ለእነኛ ለከሳሾቹም በሰንበት መልካም ሥራ መሥራት ነው ወይስ ክፉ ሥራ መሥራት ነው የሚሻለው? አሄ ወነፍስኑ ወሚመቀትል ወይስ መግደል ነው የሚሻለው ወይስ ማዳን ነው የሚሻለው? ነፍስን መግደል ነፍስን ማዳን የሚሻለው የሚል ጥያቄ አቅርቦላቸዋል። ልባቸውን ስለሚያውቅ ለክስ ስለተዘጋጁ ይጠባበቁ ስለነበረ፣ ወአርመሙ ሁሉም ግን ዝም አሉ፣ መልስ አልሰጡም። ወነጾሮም እዚ ኢየሱስ እንዘይትማ ወየትክዝ በእንተ ቁረተ ልቦሙ ስለ ልባቸው ድንቁርናና ክፋት እያዘነና እየተከዘ ወይቤሎም እንዲህ አላቸው። ወይቤሎ ለውቱ በሲ ስፋዴከ ሰውየውን እጅህን ዘርጋ ለው ወሰፋዴው ሰውየውም እጅን ዘረጋ። ወሃይወት ወኮነት ከመካልታ አንዷ ነበችና የሰለለችው እንደ ሁለተኛዋ ጤነኛ ሆነችለት። ወፂውም ፈሪሳውያን ምስለ ሰባኪሮስ ተማከሩ ከመግትልጎ ከዚያ በኋላ እነኚ ሰዎች ከዚያ ወጥተው ከሄሮድስ ጋር ከቤተ መንግስት ሰዎች ጋር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱን ለመግደል መማከራቸውን ይነግረናል። ከዚህ በኋላ ቀጥሎ ያለው አንቀጽም ስንመለከተው ጌታችን ስላደረገው ተአምራት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያው ህሙማ ነፍስን በትምህርት ህሙማነ ስጋን በታምራት እየፈወሰ 33 ዓመት ከሶስት ወር በዚህ ምድር ላይ በተለይ 3 ዓመት ከሶስት ወር ያሳለፈው በማስተማር ድዊ በመፈወስ፣ ለምጽ በማንጻት፣ እውር በማብራት አጠቃላይ በሰዎች ሕሊና የማይታሰቡ ይሆናሉ የማይባሉ ነገሮችን እያደረገ ፈውስን ድነትን እየሰጠ በአደባባይ በተግባር አምላክነቱንም እየገለጸ እንዲያስተማረ በግልጽ ነው የሚነግረን ወታ ጊዜ ምስላ ኢየሱስ ምስላ አርዳይሁ መንገለ ባህር ወተለው ወብዙሃን ጥቀ እምገሊላው ሚሁዳ በባህር አጠገብ ጌታችን በዚያው ታግ ቆሞ ወይም ታግሶ ወይም ዘግቶ ወንጌልጌ ያስተማረ ባለበት ሰዓት ከተለያየ ሰው ከገሊላ ከይሁዳ ሰዎች መጡ። ወም ኢየሩሳሌም ከኢየሩሳሌም ወም ኤዶሚያስ ከኤዶሚያስም ያው ፍልስጤም ማለት ነው። ወም ማይዶተ ዮርዳኖስ ከዮርዳኖስ ማዱ ወም ጢሮስ ከጢሮስ የሚባል ሰፈር ወም ሲዶና ሲዶና ከሚባል አካባቢ ወብዙሃን ጥቀ መጹ ሀቤሁ ሰሚቆሙ ሁሎ ዘገብረ ያደረገውን ተአምራት ሰምተው ከነኝ ሁሉ አካባቢዎች አሁን ጢሮስ፣ ሲዶና፣ ቅፍርናሆም የምንላቸው ኤዶሚያስ የምንላቸው እነኚህ ሁሉ ፍልስጤ የምንላቸው እነኚህ ሁሉ፣ በአጠቃላይ በዚያው በኢየሩሳሌምና በአካባቢ ያሉ አቅራቢያዎች፣ ሰፈሮች፣ መንደሮችና አካባቢዎች ናቸው ማለት ነው። ከነኛ ሁሉ የሚያደርገውን ተአምር ሰምተው መጡ ይላል። ወይ ቤሎሙ ላርዳይሁ ያጽሁሎቱም ሐመረም ያንን ሐመሩን ያዘጋጁለት ዘንድ ወይም ያጸኑለት ዘንድ ሐመሩን እንዲያዘጋጁለት ባህር ተሻግሮ የሚሄድበትን ታንኳውን እንዲያዘጋጁለት ነገራቸው። ለነሱ ለተማሪዎቹ ይነገራቸው ነገራቸው ከመ ኢይትጋፍዕዎ ሰብእ ሰዎች እንዳይጋፉት ብዙ ሕዝብ ስለነበረ ለማስተማር ስላልተመቸው ብዙ ጊዜ ታንኳ አዘጋጅቶ ታንኳ ወይም መርከብ አዘጋጅቶ መርከብ ላይ እየሆነ ያስተምራቸው ነበረ። ያና አዘጋጁ ድብሎ ሐዋርያትን ማዘዙን ነው። እስመለ ብዙዋን አሕየዎሙ ወኮኑ ይጋፍዕዎ እስከ ይወድቁ ዲቤሁ ወያስተምቁ ከመይስዎ ብዙ ህሙማን ያለባቸው የታመሙ ሰዎች መጥተው እነሱ እየተጋፉ ይጋፉት ነበረ። እኔን አድነኝ የኔን አድንልኝ፣ ያመጧቸውን ህመምተኞች ሁሉ እነሱ እንዲያድኑለት የኔን አድን የኔን አድን በሚል ግፊያ ላይ ነበሩ። በአንጻሩም እንደገና ደግሞ እንዲሁ ደግሞ በራሳቸው መጥተው ደግሞ አጠቃላይ ከሰው እጅ ያልጣላቸው ደግሞ ትንሽ ህመም ያለባቸው ደግሞ እኔን አድነኝ እያሉ በመገፋፋትና በመውደቅ በመነሳት ጌታችን ኢየሱስ ክርስቶስን ህዝቡ እንዳያገኘው ቦታ ያጨናንቁ ስለነበረ እነዚህ ሁሉ ይጋፉት ነበረ። ጌታችን ኢየሱስ ክርስቶስም እነሱን ሁሉንም በአጠቃላይ አጋንንት እርኩሳን ያሉባቸው ሁሉ እንዲወጡላቸው ማዘዙንና አጋንንትን ገስጾ ከነሱ ማስወገዱን፣ እነሱ መፈወሱን፣ በአጋንንት ላይ ታምር ማድረጉን እንግዲህ ታምር የሚባለው አጋንንትን ማንቀጥቀጥ፣ ከሰው ልጆች አውጥቶ ማባረር አጋንንት ተመልሰው ወደዚያ እንዳይመጡ ማድረግ እንደገናም ደግሞ በጋር ደግሞ ሰዎች ያውቁ ይረዱ ዘንድ ደግሞ አጋንንትንም ሁሉንም ማዘዝ እንደሚችል ከሱ በላይ ሀይል እንደሌለ ሀይል ሁሉ በሱ ቁጥጥር ስር እንደሆነና ከሱ በላይ ግን መሆን የሚችል ሀይል እንደሌለ አስረግጦ ማስረዳቱን በእንተ ተአምራት ብለው ተአምር ነው የሚሉት ሊቃውንት አባቶቻችን ይሄ ነው ትምህርቱ ማለት ነው ከዚያ ቀጥሎ የምንመለከተው ነገር ስለ ሐዋርያት በእንተ ሀሪቶም ለሐዋርያት ነው የሐዋርያትን አሁንም መመረጥ ነው የሚነግረን። ወአርገ ደብረ ወፀዋ ለፈቀደ ወሖሩ ሀቤሁ የፈቀደውን ጠራቸው ወደ ተራራ ወጥቶ፣ እነሱም ወደ እርሱ ሄዱ። ውሃሪ አሰርተ ወክሌተ አስራ ሁለት ሐዋርያትን ጠራ። ወሰመይ ወሙ ሐዋርያተ ወረሰይ ወም ከመህሉ ምስሌሁ ጠራቸውና ሐዋርያት አደረጋቸው። ሀሱ ጋር እንዲኖሩ አደረጋቸው ወይፌኑ ወሙ ይስብኩ በዓለም ላይ ዙሮ ይሰብኩ ዘንዲ ማዋሪያ ታደረጋቸው። ዋቡ ወሙ ያውፁ አጋንንተ ስልጣን ሰጣቸው አጋንንት እንዲያወጡ። ወይፈጉሱ ዱያነ ድጉያን እንዲፈጉሱ ወሰማይ ወሙ በባስማቱ ሆሙ በየስማቸውም ጠራቸው ይላል። እንግዲህ እዚህ ላይ ስንመለከተው በማቴዎስ 10ም ላይ በሉቃስም 9 እና 10 ላይ ተጠቅሷል። የሐዋርያት መመረጥ ማለት ነው። ከዚህ ላይ በዝርዝር ያስቀመጠው ቀዳማዊና ዳህራዊ ወይም ቀዳማዊያትና ዳህራዊያት የሚል የለም። በአጠቃላይ አሥራ ሁለቱን ሐዋርያት ጠራቸው ነው የሚለው ጠራቸውና፣ የመጀመሪያ ስልጣን ሰጣቸው ይላል። ስልጣኑ ምንድነው? ድውይ መፈወስ፣ ለምጽ ማንጻት፣ እውር ማብራት፣ ሙት ማስነሳት፣ ስልጣኑ ይሄ ነው ማለት ነው። ሌላው ደግሞ በየስማቸው ጠራቸው ይላል። ስም አወጣላቸው፣ ጴጥሮስ አለው እንድርያስ እያለ ይቀጥላል። በየስማቸው ጠራቸው ነው። ከዚያም እንደገና ደግሞ ተልኮ ሰጣቸው። ተልኮው ደግሞ ዓለምን ዙሪያ ያስተምሩ ዘንድ፣ ለጨለመው ዓለም ብርሃን፣ ላልጨው ዓለም ጨው ሁነው ዓለምን ያጣፍጡ ዘንድና ያበሩ ዘንድ ይህንን ማድረጉን ነው። በየስማቸው ሲጠራቸው ለቀዳማዊ ጴጥሮስ ስሞን የተባለውም ጴጥሮስ አለው። ሃይማኖት መሰረተ ሃይማኖት ማለት ነው፣ መሰረተ ቤተክርስቲያን ማለት ነው የጴጥሮስ ትርጉም። ወለ ያይቆብ ያይቆብ አለው። ያይቆብ ማለትም አሐዜ ሰኮና ይቃጼ ሰኮና ማለት ነው። ወለ ዮሐንስ ዮሐንስ ማለትም ደግሞ ፍሳ ዋሴት ማለት ነው ትርጉሙ። የመጀመሪያው ጴጥሮስ ነው። ያ ማለት መሰረት ማለት ነው። ሁለተኛው ዮሐንስ ነው፣ ፍሳ ዋሴት ማለት ነው። ሶስተኛው ያዕቆብ ነው። ያዕቆብ ማለትም ደግሞ አዜብ ሰኮና ይቃጽ ሰኮና ማለት ነው። ይቀጥልና ቫርኒንግስ ደቂቀ ነጎድጓድ ብሂል የብርሃን ልጆች አላቸውናል ወንድርያስ እንድርያስ አለው። እንድርያስም ተባለ መስቀል መኩራ ሐዋርያት ማለት ነው። በላይ ተሰብ ድረስ ሲሉ ያስተማረ ጥቡ ሐዋርያ ማለት ነው። ወፊልጶስ ትጉር ቦታ ማለት ነው፣ ፊልጶስ ማለት ወበርቶሎሚዎስ፣ በርቶሎሚዎስ ማለትም እንደዚያው ወልደ ተክል ወልደ ኃይል ማለት ነው። ወማቴዎስ፣ ማቴዎስ ማለትም መጸብ ማለት ነው። ወቶማስ፣ ቶማስ ማለትም ፀሐይ ማለት ነው። ወያይቆብ፣ ያይቆብ እንደ ቀድሞው ትርጉሙ ያው መሰናክል ማለት ነው። ወታዲዎስ፣ ታዲዎስ አለው ዘር ወማይረር ማለት ነው። ወስሙን ቀነናዊ ው ስሞን አለው ስሞን ማለት እግዚአብሔር ሰማይ ማለት ነው። ይህንም ሁሉ ትርጉም ያላቸው ሐዋርያትን ጠርቶ በዚህ እንዳሰማራቸው ነው። ወይሁዳ አስቆሮታዊ ይሁዳ ማለት ታማኝ ማለት ነው። ይሄ ያው በግብሩ ታማኝ ባይሆንም ይሁዳ የስሙ ትርጉም ግን ታማኝ ማለት ነው። አስቆሮታዊ ሲጠራው ግን ይሁዳ ብሎታል። ይሁዳ ማለትም ታማኝ የስሙ ትርጉም ታማኝ ማለት ነው። ነገር ግን ባለመታመን ጌታውን የሸጠ እንደሆነ በግብሩ አፍርሶታል፣ የስሙን ትርጉም ማለት ነው። ከዚህ ቀጥሎ ደግሞ የሚነግረን አጋንንትን እንዴት አድርጎ እንደሚያወጣቸውና ሲያወጣቸው ሰዎች እንዴት እንደሚደነቁ ወበይኦ ቤተ መፁ ከይበ አህዛብ ብዙሃን እስከ ያብህዎ ይብላ እክለም እህል እስከሚበላት ድረስ እንኳን ጊዜ ሳይሰጡትም፣ ወይም ስልጣን ሳይሰጡት ፈቃድ ሳይሰጡት ጌታችን ኢየሱስ ክርስቶስ ወደዚያ ወደ ቤት ገብሶ ሳለ ብዙ አህዛብ መምጣታቸው ወሰብ ቆሙ አዝማዲሁ መፁ የሐዝቡ ስመስህ ወልቡ ወይ ወይቬሎሙ የታመመ ሰው ነበርና ልቡ የቀለጠ መከራ ውስጥ ያለ ሰው ነበርና ስለ እሱ ሊጠይቁት መምጣታቸውን ነው። ወጸሐፍትኒ እለ ወረዱ ኢየሩሳሌም። ከኢየሩሳሌም የወረዱ ጸሐፍት የተባሉ እነዚህ ሰዎቹም ወይቤሉ በብዔልዜቡል በመልአኮሙ ያወፅኦሙ ለአጋን አጋንን ታለቃ፣ አጋንንትን ያወጣል ብለው ጌታችን ኢየሱስ ክርስቶስ ላይ መዘባበታቸውንና ክፉ ኃይለ ቃል መናገራቸውን ነው። ጌታችን ደግሞ ወጸዊዎሙ እዚ ኢየሱስ ወመሰለ ሎሙ ወይቤሎሙ። ጌታችን ጠርቶ እንዲህ አላቸው። እፎ ይክል ሰይጣን ለሰይጣን አውጽቶ ሰይጣን ሰይጣን እንዴት ማውጣት ይችላል? ወመንግስቲ ዘበበናቲሃ ትትናፈቅ ኢትቀውም ኢቲ መንግስት ርስ በርሷ የምትከፋፈል መንግስት እርሷ አትጸናም። ወመኒ ቤት ትትናፈቅ በበናቲሃ ቤትም ቤተሰብ ርስ በርሱ የሚከፋፈል ከሆነ ሊቆም አይችልም። ወሰይጣን ሰለመ ተንሳ በበናቲሁ ተናፈቀ ኢይቀውም አላ ማኅለቅተ ይረክብ እንዲሁም ሰይጣንም ከሰይጣን ጋር ከተከፋፈለ እርሱም ፍጻሜ አያገኝም ብሎ ይህንን የሚቃወሙት ሰዎችም ራሳቸው የሰይጣን መልእክተኞቹ ነው፣ ሰይጣን እንደሚቃወሙ ሰይጣን ስለ ሰይጣን ጠበቃ የሆኑ የሰይጣን መልእክተኞች እንደሆኑ በዝርዝር ያስረዳበት ነው። እዚያ መመለስ እንዲህ ያለበት ወአልቦ ዘይክ ለበዊአ ቤት ኃይል በዊአ ቤት ኃይል ወበርብሮ ተነዋዩ ለማይቀደሙ ሀሲሮቶ ኃይለኛ ሰውን አስቀድሞ ካላሰሩት በስተቀር ወደ ቤቱ ገብቶ እሱን መበርበር እንዴት ይቻላል? ቤቱ መስረቅ እንዴት ይቻላል? ከዚያ በኋላ ግን መበርበር ይችላሉ እሱን አስረው። አማን ብለክሙ ሁሉ ኃጢያት ወጽርፈት ይታደግ ለጓለም፣ ያው እውነት እላችኋለሁ በሰው ላይ የተናገሩት ኃጢያት በንሳ ይሰረያል። ወዘሰ ተጸረፈ ዲበ መንፈስ ቅዱስ ይታደግ ሎቱ ኃጢያቱ መንፈስ ቅዱስ ይሰደበ ግን ኃጢያቱ አይሰረይለትም። እንደው ይሄ ብዙ ጊዜ ትርጓሜ የሚያሻው ወይም ጥያቄ የሚያስነሳ ነው። ሰውን የተሳደበ ኃጢአቱ ይሰረይለታል መንፈስ ቅዱስን የተሳደበ ግን ኃጢአቱ አይሰረይለትም እግዚአብሔርን የተሳደበ ማለት ነው አይሰረይለትም የሚለው ሀሳብ ሐሳብ እንዴት ነው የሚል ብዙ ጥያቄዎች ይነሳሉና ይሄ ሰውን የሰደበ ማለት ሰው ጋር ሰው ቢጣላ በእግዚአብሔር ስም ያስታርቁታል በእግዚአብሔር ስም ይቅርታ ይጠያየቃል ኃጢአት ይሰረያል ማለት ነው ንሳም የሚገባው ወደ እግዚአብሔር ስለሆነ በእግዚአብሔር ስም ንሳተ ገብቶ ስሬት ያገኛ ማለት ነው። እግዚአብሔርን የካዴ የእግዚአብሔርን ኃይል የካዴ እግዚአብሔርን የማያውቅ ግን በቤት መኩል ስሬት ያገኛል ስሬት ያገኝ ማለት ያ ነው። እግዚአብሔርን ክዶ ስሬት ኃጢአት የለም። ሰውን ግን ክዶ ግን በእግዚአብሔር ስም ታርቆ ይቅርታ ጠይቆ ስሬት ማግኘት ይቻላል የሚለውን አበክሮ የሚተረጉም የመጽሐፍ ዘይቤ ነው ማለት ነው። እዚያ ቀጥሎ ያለው መጽ እሙ ወአኀዊሁ ወቆሙ አፋ ወላ እናቱና ወንድሞቹ ወደ እርሱ መጡና፣ ወደ ጌታችን ኢየሱስ ክርስቶስ ማለት ነው። በውጭ ቆመው ይፈልጉት ነበረ ወይ ነበሩ። ሰብ ብዙሀን ምስሌሁም ብዙ ሰዎች እሱ ጋር ነበሩ። ወይ ቤልጎ ነው ወይ ምከኒ ዋሃዊ ከኒ አፋ ይቀውሙ ወይ አሰሱከ፣ እናትህና ወንድሞችህ እናትህና ወንድሞች ይፈልጉሃል። ውጭ ላይ ቆመዋል። እናትህም ወንድሞችህም ቆመዋል ብለው እናትና ወንድሞቹ ውጭ ላይ እንደቆሙ ሰዎች ነግረውታል ለኢየሱስ ክርስቶስ። ዋውሳ ሳ ወይቤሎም እሱ ግን መለሰላቸው። መኑ ይቲ እሚዬ እናቴ ማናት? ወለመኑ ለመኑ እሙንቱ ዋሃውዬ ወንድሞች ስንማን ናቸው? ወነጸሮሙ ለሌ ነብሩ አውዶ በአደባባይ የቆሙት እነሱን ተመለከታቸው። ወይቤ ቢ ነይወሙ እሚዬ እኒ ዋሃውዬ እኒ እነኚህ ሁሉ የቆሙት እናቴም ወንድሞቼም እነኚህ ናቸው ብሎ ጌታችን ኢየሱስ ክርስቶስ ሁላችን የሁላችን አባት እንደሆነ የሁላችንም ደግሞ ማንነታችን እንደሆነ በእሱ ዘንድ ያለው እንደሌለ እንደ እናቱም እንደ ድንግል ማርያም እንደ ወንድሞቹ የተባሉ በጊዜው አብረው የነበሩ እንደ ሐዋርያት ሁላችንም የሰው ልጆች እንደሚወደን አስረግጦ የተናገረበት አንዱን ከአንዱ እንደማይለይና መለየትም እንደሌለብን ሁሉንም በኩል ማየት፣ ክርስትና ሁሉንም በኩል አይን ማየት፣ አባቴ እናቴ፣ ወንድሜ፣ እህቴ፣ ጓደኛ የሚል ሳይሆን ሁሉንም በኩል አይን ማየትና ለሁሉም መልካም መሆን፣ ለሁሉም እኩል መሆን እንደሚያስፈልግ አስረግጦ ያስተማረበት ትምህርት ነው። ወነጸሮም በአደባባይ ያሉትን አይቶ እንደዚህ ብሎ ለሁሉም ነገራቸው። ይህ የተሰበከው ለሁሉም ነው። እስመ ኩሉ ዘይገብር ፈቃዱ ለእግዚአብሔር ውቱኒ ሁየኒ ውቱ ሁየኒም ወሚየኒ እንግዲህ የአባቴን ፈቃድ የሚያደርግ ወይም ዚያን ፈቃድ የሚፈጽም ሁሉ እሱ እናቴም ወንድሜም ነው ብሎ በፈቃድ እግዚአብሔር ያሉ በስሙ የሚጠሩ በአርባ በሰማንያ ቀን የተጠመቁ እርሱን የለበሱም ወይም እሱ የለበሳቸው አልባሲ ውሰይዳል የሚመናነሙንቱ የሚላቸው አጠቃላይ በአርባ በሰማንያ ቀን ከእሱ የተወለዱ ልጅነትን ያገኙ በክርስትና በስሙ የሚኖሩ እነኚህ ሁሉ የራሱ ያደረጋቸው ገንዘቦቹ ገንዘቦቹ መሆናችንን አስረግጦ የሚነግር እንደገና ወንጌል የፍቅር ሕግ ስለሆነ ይህን ሕገ ወንጌልን ደግሞ የሚፈጽም ሰው የእግዚአብሔር መሆኑን ሁሉንም በአንድ ዓይን የሚያምላክ አድልቦ የሌለበት እውነተኛ ፈራጅ በሆኑ አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው የመከረን የገሠጸን ያስተማረን። የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ